የፍቅረኛዬን የአጎቷ ልጅ አገባኋት። ፍቅረኛዬም አብራን እየኖረች ነው። አሁን እኔም አንድ ታሪክ አለኝ። አንዲት አብሮ አደጌ በጣም አፈቅራት ነበር። በተደጋጋሚም የፍቅር ጥያቄ ሳቀርብላት አልተቀበለችኝም። እኔም እርግፍ አድርጌ ትቻት ስራዬን መወጠር ጀመርኩ። ከአራት ዓመታት በኋላ የራሴ ቤትና መኪና ገዛሁኝ። አጋጣሚ የእሷን የአጎቷ ልጅ ጋር ተፋቀረን። ትንሽ ቆይተን ብዙም ሳንቆይ ወለድን። ያ ድሮ እምቢ ያለችኝ የሚስቴ የአጎቷ ልጅ አሁን ምንም ፈቃዳችንን ሳትጠይቅ ከኛ ጋር መኖር ጀመረች፣ አመት ሞላት። እኔ ግን እያናደደችኝ ነው። አደራ አሌክስ፣ አስተካክለህ ቪዲዮ ስራል። የተመልካች ሐሳብ እፈልጋለሁ ይላል። የተመልካች ሐሳብ እፈልጋለሁ ነው። እንግዲህ መርፌውን የምትወጉት እናንተ ናችሁ ማለት ነው። ቀስ ብላችሁ ውጉት። አንዳንድ መርፌ ወጌዎች በቃ ሰው መግደል ነው የተያያዛችሁ። ስትወጉ ቀስ ብላችሁ ሳታሳምሙት